ልብ የሚሰነጥቅ ሌላ አይደለም። ሌላ ዳኒ የምራችሁ ነው፣ የምር ነው። ሕክምና ብሎክሊስት ውስጥ ምናምን ያስገባኝ ያ ሁላ ምናምን ያልከው ከሀይሚ ጋ ለመጣሽ፣ እየቀለድክ ነው። ችግር የለውም። ሀይሚ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው። ኮንተንት ላይ ናችሁ። ሰው አለ ሌላ ሰው አለ? ብቻችሁን፣ ፀጉራን እየደባበስክ እኔ ዳንኤል አሞታል፣ እኔ በፈጠርኩት ችግር ታሟል ብዬ ተጸጽቼ ስልክ አላነሳ ስትለኝ ለናኒ ደውዬ መጣሁ። አንተ ምክንያት አለ ጭራሽን ኔን ጥፋተኛው ታሞ ነው የመጣሁት። ምንድን ነው አሁን? ትንሽ አልገባሁም። ዳንኤል እግዚአብሔርን እኔ እንደዚህ አልጠብቅም። እውነት የምሬን ነው፣ ልቤን ነው የሰበርከው። ገብርኤል እኮ ምንድን ነው ያደረኩት ነገር? ንገሪኝ። ምን ጨረስን አይደለ? ካሜራ ካለ ንገረኝ። ለኮንተንት ነው ፀጉሯን የነካካሁት በለኝ። ችግር የለውም አምነሃለሁ

ባየውት ነገር አልተደሰትኩም። ያው ድራማ እየሰሩ ነው ፕራንክ እየሰሩ እንደሆነ መቼስ በዛሬ ሁለት እየተረጋገጠ መጥቷል። እንደዛ ነው የሚመስለኝ ግን እኔ በዚህ ደረጃ ማየት ስለማልፈልግ አልተደሰትኩበትም። ውስጤ በጣም ደስሳይ ላይ ነው ጀምር የጨረስኩት ይቅርታ። እንዴት ናችሁ? ሰላም ናችሁ ወይ ውዶቼ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ናችሁ? ዛሬ ያው ሶሲ ደግሞ መቼ ነው በሶሲ አይለቁም እንደ ምናምን ስላልነበር ሁላችንም በአእምሯችን አስበን ያው ዛሬ መታለች በሷ ቻይናል ፣ ግን አሁን የሚታየኝ እንዳለ አይምዬ እንደምትሰደብ ነው በቃ የሚታየኝ የሚታይኝ ያ ነው። ይሄ ልብስ ደግሞ ትላንትና እንደዚህ ለብሳ ነበር ሀይሜ የደነሰችው። ትላንት የተቀረጸ ቪዲዮ ነው የሚመስለኝ እኔ ሳስበው። እንደዚህ እንዲሁ ነበር የለበሰችው ትናንትና። እንግዲህ እሱም የሄደው ከህግ አማካሪ ጋር ማስታወቂያ ነው ማለት ነው። ያም ስራ እንደዛ ነው የሚመስለኝ። ዛሬ ደግሞ ያው በእርግጥ መኝታ ቤት ውስጥ አይደለም ሳሎን ናቸው። ቢሆንም ያው ሰዎች በሀይሚ ላይ እንደዚህን አይነት ስራ ሰርታ ስለማታቅ ያው ሰዎች ለሀይሚ የሚሰጧት ስም ሌላ ነው የሆነው ብዬ ነው ማስበው። ያው ብሩክ ፕራንክ ውስጥ ከሌለ እኔ ብሩክ አንዳንድ ጊዜ ብሩክ የሚያውቅ አይመስለኝም። አንዳንድ ጊዜ ብሩክ የሚያውቅ አይመስለኝ። እሷ ምናልባት የብሩክን ስም እኮ ለማጽዳት ይሆናል የምትሄድበት መንገድ ይሆናል ምክንያቱም በብዙ ስም የተነሳ ተበሳጨው እንደዚህ ሆንኩኝ እንደዚህ ያሉ ምናምን የሚለው እያናደደው ነው። አሁን የሚታየው ብሩክ ልጁም ደግሞ ያለአግባብ ስም እየሰጠው ነው። ማስረጃ እንጣ አሳየኝ ሲለው ደግሞ አሳየም። ስለዚህ እኔ ምን አይነት ስራ እየሰሩ እንደሆነ አልገባኝም። ሶሲ ተጨምራበት የሆነ ድራማ እየሰሩ ድራማ እየሰሩ ያለ ነው የሚመስለኝ እንጂ ይህን እውነት ነው ብዬም አላስበውም። ግን ከእነዚህ ልጆች ጋር ተገናኝተው እንደዚህ ስራ ውስጥ መግባታቸው በጣም አናዱ→አንዳንዱ ደስ አለኝ፣ ምን እንጃ ምንም አይነት ጥሩ ስሜት አልታየኝ። ነገሩ ትንሽ ትንሽ ቁድና ማየ እንደሆነ እያወኩኝ አንዳንድ አንድ እናገራለሁኝ በመሰራቸው ቪዲዮዎች ግን፣ ዛሬ ያየሁት ነገር ራሴ ነው። በአንድ ያምኝ በእውነት አይሚን እዛ ቦታ እንደዚህ ሳገኛት ያው ድራማ እንደሆነም ባውቅም እኔ ሃይሚን በዚህ ነገር አላቃትን። በቃ አስገድድ እኔ አላቀም። በቃ እዚህ ውስጥ ያስገባት ነው ያለው እንደዚህ እንደውም ከሰው ጋር ተቀላቅላ እንደዚህን አይነት ነገር የምትፈልግ ልጅ አልነበረችም ሀይሚ። እንግዲህ ብድሯን ለመመለስ መሰለኝ ይህን ስራ የምትሰራው። እንደገዛ ደግሞ ሰዎች የብሩክን ጨዋነት ካጣራች በኋላ ምናልባት ሶሲና ብሩክ ምንም እንደሌላቸው ካወቀችና አጣርታ መንገዷን ከጨረሰች በኋላ እሷ ደግሞ የሱን ስም ለማጣራት ይሄድ አሁን የምትሄድበት መንገድ ስለ እሱ ንጽህና ለማሳየት የምትሄድበት መንገድ ነው ይመስላኝ ያው ድራማውን በደንብ እንደ እንደሷ በጣም የእሷ የሀይሚ ድንገት ያላሰበችው ስለሆነ ድንጋጤው ምኗም፣ ንዴቷም ያስታውቃል። ሶሲ ያውቃ በመወርወር ነው እንጂ ይሄ ተመካክረው የሰሩት ስራ ነው። በቃ ድራማ ነው ይሄ ነገር፣ ግን ኦዴንስን እየጎዱ ነው ያሉ እኔ አሁን ዛሬ ባየሁት ነገር ለምሳሌ፣ እኔ በቃ ሀይሚ በጣም ነው የሚሰድቧት ብዬ ነው ያሰብኩታል። ኮሜንት በደንብ ማላየው በቃ ስለሚዘገነ ነኝ። ሰው ሁሉ የደነገጠው ትንሽ ነው ኮሜንት ያየሁት እንደው እና ሀይሚዬ፣ በዚህ ልክ እንደዚህ ሁኔታ ውስጥ ገብታ መስራቷ ደስ አላለኝም። ያው የሚመስለኝ ብሩክን ስም ለፃ ለማውጣት ይመስለኛል። ሰዎች በተለያየ አቅጣጫ ሲጮሁባት ልጁን እዚህ ጦስ ውስጥ ያስገባሽ የምታደባድቢ አንችንሽ ሲሏት፣ ያንን ነገር ለማሳየት ይሆን አራቱን ተመካክረው ፕራንክ እየሰሩን ይሁን በማናቀው ሁኔታ እየተሸወድንም ግራ እየተጋባንም ነው ያለው። እሷ እንዴት በዛሬው ቀን ሶሲ እስከ ዛሬ ሳትጠይቀው እንዴት በዛሬው ቀን አስባ እዛ ቤት ለመሄድ በቃች? እስከ ዛሬ አሳዝናትም ወይ የተፈጠረው ነገር ሲደበደም ሲለው እስከ ዛሬ አጠገቡ ሳትሆን የዛሬ ቀን ሀይሚና እሷ ቁጭ ባሉበት ቀን መሄዷ እንዴት? ምን ለማሳየት ነው? እና ያው ፕራንክ እየሰሩ ነው። ግን ፕራንኩኛ ሀይሚን በዚህ በኩል ስለማናቃት እኔ እንጃ፣ ሰዎች ብዙ ተቀባይነት ያገኛል ብዬ አላስብም። ምክንያቱም እኔ ራሴ በጣም ነው በቃ የደነገጥኩት ገና ልክ በሩን ስትከፍት። እንግዲህ ምን ልታሳይ ነው? ምናልባት ከዳኒ ጋር ዛሬ የተነጋግረ ጎሽ ቆየታቸው ሊወጡ እንድና በልጌ የሳስብ ነው። ድንገት ሀይሚን ሳያት በጣም የደነገጥኩት በሆነት ደግሞ ከእነሱ በፊት ደግሞ ፍጹምና ቤኪ ለቀው ነበር። ዳኒን የተናገሩት ለምን ወደ ክስ ሄድክ? የአንተን ፋይል እኛ ጋር አለ። ያው እነሱ ትላንትና በቤኪ መጥተዋል። ዛሬ በፍጹም እንግዲህ ቻይናን ማሳደግ ይሆን የያዙት አላቅም። ሁሉ እንግዲህ እኛ ነን የተሞኘነው፣ በአንዳንድ ሁኔታዎች እየተታለንን። ያው እነሱ ሁለቱ እኛ ጋር ማስረጃ አለ፣ ብሩክን እከሳለሁ ብላ የሄድክበት መንገድ አያዋጣህም እኛም ደግሞ ስለ አንተ የተለያየ መረጃዎች እያሰባሰብን ነው። ብታቆሙ ይሻላል፣ ብታስብበት ይሻላል። ሁለቱንም መለያየት አችልም፣ እኛያለን የሚለያዩ ልጆች አይደሉም ብለው ማስጠንቀቂያ ሲሰጡ፣ እንደውም ደስ ብሎ ነበር ትንሽ እነሱ። ምክንያቱም አስታርቁ ባካቸው አጠገባቸው ያሉት እነሱ ናቸው። እኛ ርቀን ነው የግል አስተያየቶቻችንን ምንሰጠው፣ ምክርም በውስጥም ተጻፈላቸው የምንዋለላቸው እኛ ርቀት ላይ ነን ያለ ነው። ስለዚህ ከነሱ አንደበት የወጣው ቃል ዛሬ ትንሽ ደስ ብሎኛል። እነሱ ይረጋጋ ብለን ነው እየጠበቅን ያለ ነው። ምክንያቱም አሁን ሁለቱም እልህ ውስጥ ናቸው ያሉት፣ እንዴት ውስጥ ናቸው ያሉት እና ተረጋግተው ሲያበቁ ያው ነገሮች ወደ ነበሩበት ይመጣሉ። አሁን የምንፈልገው ግን ዳኒ ከህይወታቸው እንድትወጣ ነው። እነሱ ለመለያየት ከሆነ ዓላማ አይሳካልህም። እነሱ ስንት መንገድ አልፈው የመጡ ልጆች ናቸው ብለዋል እኛም ማይተናቸው ናቸው አልቆ እንዲለያዩ አንፈልግም። ሁላችንም ግን ሁሉም እየወጡት የሚናገሩት ንግግር የሚለዋወጡት ቃሎች አላስደሰተን። የሚለዋወጡት ቃሎች እነ ብሩክና በንዲ መልኩ ተነጋግረው አያውቁም። እንደዚህ ከሰው ጋርም ደግሞ ድብልቅልቅ ብለው አያውቁም። ይሄ ነገር ደግሞ በመሀላቸው ክፍተት እየጨመረ እየጨመረ ይመጣል ብለን ነው የምናስበው። እንግዲህ ሶሲ ሜ ድራማ ዋካ ነች ብዬሽ ነው የማስበው። እንግዲህ ዛሬ የተፈጠረው ይሄ ነው። ይሄ ነገር ባጭሩ በቋጭ ጥሩ ነው። እኔ ዛሬ ያየሁት ነገር በጣም ነው ያስደነገጠኝ። ሀይሚዬን እዛ ቤት ውስጥ ሰዓት በጣም ነው ያስደነገጠኝ። እነሱን ሰምቼ ጎሽ በቃ እስቲ ወይ ዛሬ ሀይሚ መታ የሆነ ነገር ትናገራለች ብዬ ሀይሚን እየጠበኳት ነው ያለሁት። እነሱ ያንን ተናግረው ትንሽ ልቤ ይደንደናለች እንደገና ደግሞ እንደ ቁጭ ብላ ሳያት ወይኔ እንዴት ክውን እንዳልኩኝ ብትኛ። ይሄ በዛ ላይ የቲክቶካቸው ላይ ብሩክና የሚለቁት ነገር አያስደስትም። እንግዲህ እነሱ እኛ እንድንደነግጥ የሚያደርጉት ጥረት ነው መሰለኝ። በዛ ላይ ዛሬ ደግሞ ያየነ ክውን ያደረገን እግዚአብሔር ሰላሙን ያም ጣል አቅም። ይሄ እንግዲህ ስራ የሚሉት ስራችን ብለው ነው ዩቱብን የያዙት። ስራ የሚባል ነገር እንግዲህ እዚህ ውስጥ ከቷቸዋል። ድራማ ነው። በቃ ምንም አትጨነቁ። ዝም ብለን እያየን አስተያየት እንስጥ። ያው ጥሩ ጥሩ ኮሜንት እንጻፍላቸው። በቃ እየሰድብናቸው ሀሳብ እየሰጠናቸው እኛ እኮ ነን ሀሳብ ሀሳብ እየመሰጠናቸው ድብልቅልቁን ልቁን አናውጥም። ምክንያቱም ብዙ ጊዜ ኦዲየንስ ላይ ከሚያውት ከሚነጋገሩበት ነገር ነው እንትን እየወሰዱ ሀሳቡን እያራዘሙ እነዚህ ሰዎች የሚመጡት። ስለዚህ እኛ በቃ ጥሩ ጥሩ ኮሜንት እየሰጠን ሁዳቸውን ማየት ነው ያለብን። ይህን ድራማ እስከሚጨርሱ ድረስ እንግዲህ ማየት ነው ያለብን። እግዚአብሔር ይሁና ታይም ዛሬ ይሰድቧታል። እግዚአብሔር ይሁናን እኛንም እነሱም እግዚአብሔር ይሁናቸው። የድራማውን የመጨረሻ ክፍል እንግዲህ በፍጥነት እንዲያሳዩን፣ ያው ሞታችን ሰላሙን ኑልኝ እኔ ውዶች፣ ተረብሻሉ ለዛሬ